ኢየሱስ ክርስቶስ እዚህ ምድር የነበረበት ከትንሣኤው በፊት ከትንሣኤው በፊት ሞቶ ከመነሳቱ በፊት የነበረውን አገልግሎቱን እና ደግሞ እያገለገላቸው ያለውን ማኅበረሰብ እና የሚያገለግለውንም የወንጌል ይዘት መረዳት ስለ አባታችን ሆይ ጸሎት መልስ እንድናገኝ ያደርገናል። ሆኖ መድገም መቅራት የሆነ የጸሎት ወይ የሆነ ውይይት ወይ የሆነ የስብሰባ መዝጊያ ያደረጉት ማለት ነው። የትጋ ያስቀምጡት፣ የትጋ ያርጉት ወይም ደግሞ አባታችሁን መንጋ እንደሆነ አላቅም ግን የአባታችሁን የጸሎት እንዴት ነው የሚታየው? እንዴት ነው መረዳት ምንረዳው? እንዴት ነው መረዳት? ያለ ኢየሱስ መጣ። ወዴት? ወደ ገዛ ወገኖቹ። የገዛ ወገኖቹም አይሁዶም እስራኤል ለአንድ ሺህ ድፍን ዓመት ከአባታቸው ከዳዊት ዘመን ጀምሮ ምን ይጠባበቃሉ? ከሰማይ የምትመጣ የእስራኤል መንግስት። አይሁዶች ለድፍን አንድ ሺህ ዓመት ሙሉ ይጠብቁ ነበር። እሱ ነው የመጣው። እንግዲህ ሲመጣ አንድ ለአይሁድ ህዝብ ነው። ሁለተኛ የሚሰብከው ወንጌል ኢየሱስ የምን ወንጌል ነው? ማርቆስ አንድ፣ የመንግስቱን ወንጌል የሚሰብከው የምን ወንጌል ብቻ? የመንግስቱን ወንጌል ማርቆስ አንድ። ጸሎት ውስጥ ያሉ ኮንቴንቶቹን ስታይ ሞትና ትንሣኤ በኋላ የመጡ የተቀየሩ ነገሮች እዛ ውስጥ ግን አባታችን ሆይ ጸሎት ውስጥ እንዳሉ ያለዋል። ለምሳሌ በሰማይ የምትኖር አባታችን ጥሩ ነገር መንግስት ትምጣ ሞትና ትንሣኤ በኋላ መልእክታት ውስጥ ደግሞ ስለምትመጣ መንግስት የተጻፈ የለም። የበደላችንንም ይቅር በለን እንዴት እኛ የበደሉን ይቅር እንደምን ምን ተብሎ ነው የጻፈው? እግዚአብሔር በክርስቶስ ይቅር እንዳላችሁ እንዲሁ እናንተ እርስ በርሳችሁ ይቅር ተባባሉ።